ዓል ነው። በዓል ደግሞ የመተሳሰብ የደስታና የፍቅር ጊዜ ነው። በዓል ከቤተሰብ ከጓደኛና ከምናቃቸው ሰዎች ጋር የምንገናኝበት፣ ደስታችንን የምናካፍልበት፣ እንዲሁም ትዝታችንን የምናድስበት ልዩ ሁነት ነው። ታዲያ በዓሉን ተንተርሰው የሚደረግ የበዓል ገበያዎች ከሌላው ጊዜ በተለየ መልኩ ሞቅ ደመቅ ይላል። ለበዓሉ የሚሆኑ ፍጆታዎች እጥረት እንዳይፈጠር እንዲሁም የዋጋ መናር እንዳይከሰት በመንግስት በኩል የተቋቋሙ የህብረት ስራ ሸማች ማህበራት አገልግሎት ይሰጣሉ። በዓሉ ቆንጆ ነው። ያ ቂቤ ያው ተመጣጣኝ ዋጋ ስለሆነ ከገበያው እዚህ ስለሚቀንስ እየገዛ ገዝቼ እየሄድኩኝ ነው። ላመት ባሉም ማለት ነው ገበያ ላይ ለጋ 1100 ይላሉ። መካከለኛ ደግሞ እንደዚህ አይነቱ ደግሞ ከ900 እስከ 950 ይላሉ እዚህ ደግሞ ያው ሸማች ስለሆነ ህብረተሰቡ የሚያገለግል ቅናሽ ስለሆነ በ630 ብር ይኸው ገዝቼ ሸምቼ እየሄድኩኝ ነው በዓል በሚመጣ ሰዓት ከውጭው ባየነው መሰረት ቅናሽ ነው እየተሸጠ ያለው እና አንድ እንቁላል በ15 ብር ነው እየገዛው ያለሁት ማለት ነው ከውጭው በጣም ልዩነት አለው ማለት ነው ከገበያው በጣም ልዩነት አለው አሁን ዱቄት ለምሳሌ አንደኛ ዱቄት እዚህ ያለ 99 95 ብር ነው ውጭ ላይ 110 ብር ነው በበዓል ወቅት የሚፈጠረውን የገበያ መጨናነቅ እጥረትና ከወትሮ በተለየ መልኩ የሚታየው የዋጋ መጨመር ችግርን ለመፍታት የተቋቋሙት ማህበራቱ ከፊታችን የሚከበረው የትንሳኤ በዓልን ለማረጋጋት ምን እየሰሩ ነው? ለበዓል ዩኒየኑ ተዘጋጅቶ ከስቶ ወርቃ እየወሰድን ያለ ነው። እንቁላል ወስደናል፣ ቅቤ ወስደናል። እንቁላል አሁን አሪፍ ዋጋ ነው። በ13 ብር ከ7 የገዛ ነው እኛ እስከ 14 ብር ከ50 ብንሸጠው ብለን ነው ለህብረተሰባችን ማለት ነው። ቅቤም እንደዚሁ ሌሎችም ዱቄት አለ። አሁን ኦልሞስት 87 ነው፣ ስለዚህ እስከ 89 እንሸጣለን ብለን ያሰብ ነው ማለት ነው። ስለዚህ ዘይትም እንደዚህ ወስደናል። አሁንም የበለጠ ምናልባት አቅርቦት ላይ ካልሆነ በስተቀር የሚቸገሩት ለበዓሉ በተቻለን አቅም እቃ እየወሰድን አስገባን ያለ ነው። ለበዓል የሚሆኑ ግብዓቶችን ለማቅረብ ከፍተኛ ጥረት አድርገናል። 500 ካርቶን የሚሆን ዘይት ወደ 200 ኩንታል የሚሆን ዱቄት፣ እንቁላል እና ሌሎች ለበዓል ግብዓት የሚያስፈልጉ ምርቶች በሁሉም ሱቆች ባሉን 12 ሱቆች እየተሸጡ ይገኛሉ። የትንሣኤ በዓልን ዝግጅት ከጀመር ቆየት ብሏል። ከአንድ ወር በፊት ነው የጀመር ነው። ተጨማሪም ያው ዱቄት ከ800 ኩንታል በላይ ስተሆን አቅርበናል። አሁን ቀጣይ የሚገቡ አሉ። የእንስሳት ውጤት ቅቤ 1226 ኪሎ ግራም ቅቤ ብር ለመሰረታዊ ማህበር ሲጠና በተመሳሳይ እንቁላል ከኢልፎራ 38280 እንቁላል ገዝተን ለየአንዳንዱ መሰረታዊ ማህበር አከፋፍለናል። ምንም እንኳን በበዓሉ የሚፈጠረውን ችግር ለመቅረፍ በርካታ ስራዎች የተሰሩ ቢሆንም ማህበራቱ አሁንም የእንቁላል እጥረት መኖሩን ይገልጻሉ። ምናልባት ከፍላጎቱ ያው ትልቅ በዓል ስለሆነ የእንቁላል አቅርቦት አሁን በጣም ትንሽ ከዛ በጣም እንጠይቃለን። እንቁላል አሁን ጨርሰናል። እዛ እስከ ቅዳሜ ድረስ ደግሞ ተጨማሪ እንቁላል እንፈልጋለን። እንቁላል ትንሽ እጥረት አለ፣ ከዋጋውም ጋር በተያያዘ አሁን ለጊዜው ይኖረናል፣ ግን በቂ ነው ብለን አናስብም። ፍላጎቱ ከፍተኛ ስለሆነ ውጭም ላይ በጣም ስለተወደደ ሸማች ላይ ፍላጎቱ አለ በጣም እና ከኤልፎራ የተወሰኑ እንቁላሎች ነው ወደ 7 የሚጠጋ እንቁላል ነው ያመጣ ነው። ስለዚህ እሱን እየሸጥነው እንቁላል ላይ ትክክል ነው። አንድ እንቁላል ላይ በህብረት ስራ ሸማቾች ብቻ ሳይሆን ሌሎች ተቋማችም እዚህ ላይ ተቀናጅተው እንዲሰሩ እየሰራን ያለን ስራ አለ። ይሄ ብቻ አይደለም። ከሸገር ሲቲ ጋር ከሰበታ ህብረት ስራ ኃላፊ ጋር አሁን ተደዋውለናል። የኦሮሚያ አመራሮችም ከኛ ጋር ሆኖ ማህበራት እንቁላል የሚያመርቱ ካሉ እንዲያስገቡ ወደ ሰንዴ ማርኬት እንዲያመጡ፣ ሌላ በስራ እድል ፈጠራም ደግሞ የተደራጁ ወጣቶች እነሱም እንቁላል ካላቸው አሁን ይህንንም እንዲያስገቡ ስራዎችን ጀምረናል ማለት ነው። የአዲስ አበባ ህብረት ስራ ኮሚሽን ዩኒዮኖች ለማህበራት ተገቢውን አገልግሎት እንዲሰጡ ከፍተኛ ቁጥጥር እያደረገ መሆኑን የገለጸ ሲሆን ከዚህ ባሻገር ለትንሣኤ በዓል አነስተኛ ገቢ ያለውን የማህበረሰብ ክፍል ለማገዝ ከሸማች ስጋ ቤቶች ጋር በጋራ እየሰራ እንዳለ ገልጿል። የቅርጫ በሬዎችና ልኳንዳ በሬዎች አሁን ሁሉም የሸማች ህብረት ስራ ስጋ ቤቶች 239 የሚሆኑ አሉ። 246 ነበሩ። በኮሪደር ቦታ ይቀየሩ ሌሎች አሉ። 239 ሁሉም በሬ ሰው እንዳይቂሙ፣ ደግሞ ዝቅተኛ ገቢ ያላቸው ሰዎች ደግሞ እንዳይቸገሩ በሬ እንዲያስገቡ፣ ይህም የሸማች ላይ የቤት ክራዩ እንኳን አስተያየት ተደርጎላቸው በቅናሽ ዋጋ ለህዝብ እንዲያቀርቡ ይህንን ከስጋ ቤቶችና ከቦር ሰብሳቢዎች ጋር የጋራ አድርገናል። እኛም ጥናታ ጥንተን ሄደንበታል። ሊጎዱ ይችላሉ ካለው ገባ ላይ ካለው ዋጋ ስጋ ቤቶቹ ሊጎዱ ይችላሉ፣ ግን ደግሞ የሸማሽ ሱቃ ቤት የህዝቡ ስለሆነ እነሱ የክራዩን ምናምን አስተያየት አድርጎላቸው 460 እስከ 520 ብቻ እንዲሸጡ። ከዚህ ውጭ ሽጦ ከተገኘ እርምጃ እንወስዳለን፣ ተጠያቂ እናደርጋለን። ይህንን የጋራ አድርገን ገብተናል። የአዲስ አበባ ንግድ ቢሮ በአስራ ሰባት ቦታዎች ባዛሮችን አዘጋጅቷል። በተጨማሪም በከተማዋ ባሉ ማዕከላት ከሁለት ወር ጀምሮ የገበያውን ሁኔታ ለማረጋጋት ዋጋ ከመተመን ጀምሮ ህገወጥ ስራን ለመቀነስ ስሰራ ቆይቻለሁ ብሏል። ካለፉት ሁለት ወራት በተለየ መልኩ ጾም ከገባ ጊዜ ጀምሮ ዝግጅት ሲደረግ ቆይቷል። በተለይም ደግሞ ከእርድ እንስሳት ጋር ተያይዞ የዋጋ መጨመር እንዳይኖረ ህገወጥ የደላላ ትስስሩ ለማሳጠር ና ዋጋን ባይዘዌ የከብቶቹን ያደለበ ወይም ደግሞ ከብቶቹን ይዞ የሚመጣው ነጋዴ አይደለም ዋጋ የሚተምነው የሚተምነው ደላላው ነው እና ገና ላይ እዚህ ላይ ጠፈቅ ያለ ስራ ሰርተን ሰክሰስፉል ነበርን። ስለዚህ ከነዚህ ከቁም እንስሳት ንግድ ማህበር አመራሮች ጋር ተከታታይነት ያለው ውይይት ተደርጎ ጥሩ ዝግጅት ተደርጓል፣ በቂ የሆነ የእርድ እንስሳት እንዲቀርብ። ሌላው የሰብል ምርቶች ና የአትክልትና ፍራፍሬን በሚመለከት ደግሞ አራት የገበያ ማዕከላት አሉን። ላፍቶ ላይ በተለየ መልኩ የሚታወቀው ጋርመንት አካባቢ ያለው የአትክልትና ፍራፍሬ ማዕከል አለ። ሶስቱ ደግሞ አቃቂ ቃሊቲ፣ ቤተልና ለሚ ኩራ ላይ የሚገኙ የግብርና ማዕከላት አሉ። በእነዚህ የግብርና ማዕከላት ላይ ፕራይስ ፊክስ ተደርጎ ነው የሚሸጠው ግብይቱ ማለት ነው። ስለዚህ እስከ ፋሲካ በዓል መጨረሻ ድረስ ያለም የምርት መጠን ይታወቃል። የሚሸጥበት ዋጋም ጭምር ለህብረተሰቡም ፐብሊሳይዝ አድርገናል በእኛ ሶሻል ሚዲያ በኩል። ሶ እነዚህ የገበያ ማዕከላቱ በተለየ መልኩ አቅርቦታቸውን እንዲያዘጋጁ ተደርጎ ሰፊ የሆነ የምርት አቅርቦት አለን። ሌላው እንግዲህ አዲስ አበባ ላይ የሰንበት ገበያ የምንላቸው ቅዳሜና እሁድ የሚሰሩ የገበያ ቦታዎች አሉ። እነዚህ የገበያ ማዕከላት በ2014 አካባቢ በአምስት ክፍለ ከተሞችና በአምስት ቦታዎች ጀምረ ነው የነበረ ነው። ዛሬ ላይ በ11ዱም ክፍለ ከተሞች ከ215 በላይ የሚሆኑ የቅዳሜና የእሁድ ገበያ መሸጫ ቦታዎች አሉ። እነዚህ የቅዳሜና የእሁድ ገበያ መሸጫ ቦታዎች በተለየ መልኩ ሳምንቱ ሙሉ እንዲሰሩ ነው የተደረገው። ባለፈው አርብ ጀምሮ እስከሚቀጥለው እስከ ፋሲካ በዓል ዋዜማ ድረስ ግብይት ላይ እንዲሆኑ ተወስኗል። ህዝብ ላይ ዋጋ የሚጨምሩ ማጋለጥ አለበት። ህዝቡ ደረሰኝ የማይሰጡ የተለጠፈ ዋጋ ሳይሆን ተቆጣጣሪ ተቋማቶች ሲኖሩ በዋጋ ዝርዝር በለጠፉት ዋጋ የሚሸጡት ዞር ሲሉ ደግሞ የሚጨምሩ እነኚህ የክፍለ ከተሞች ንግድ ጽህፈት ቤት፣ ሰላምና ጸጥታ፣ ህብረት ስራ ጥቆማ መስጠት አለባቸው። ሁሉም አቅርቦቶች ይገባሉ። እንቁላልም ይመጣል፣ እንትን ይላል፣ ይወርዳል። የምንችለውን ለማሸፋን እንሞክራለን።